ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለእለቱ የተመራረቱን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በዛሬው የዜና ትንታኔያችን የምንመለከተው የፕሪቶሪያ ስምምነት ለምን ሙሉ በሙሉ ተግባራዊ አልሆነም? አዲስ ስምምነትስ ያስፈልጋል ወይ? በዚህም ጉዳይ የዜና ትንታኔያችን በሰፊና በጥንቅር በዝግጅት ወደ እናንተ ይዞ ይቀርባል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራ ሰብስክራይ ማድረገውን እንዳይረሱ። ፕሪቶሪያው ስምምነት ሲባል በብዙዎቹ አይረሴ ነው። የሁለት ዓመት ደፋፋሳሽ ጦርነት የቋጨው የፕሪቶሪያ ሰላም ስምምነት ግጭቱን ከማቆም ባሻገር የተጣለበትን ተስፋ ያህል ተግባራዊ የሆነ አይመስልም። 15 አንቀጾች አሉት። ስምምነቱን የኢትዮጵያ መንግስትና ህዝባዊ ወያኔ ሓርነት ትግራይ ወኪሎች ጨምሮ አምስት ሰዎች ፊርማ ያረፈበት ነው። ስምምነቱ ዋነኛ ማጠንጠኛው በቋሚ የተኩስ አቁም ዘላቂ ሰላም ማምጣት ነው። የኢፌዴሪ ሉዓላዊነት፣ የግዛት አንድነት፣ ህገ መንግስትን ማክበር፣ እንደ ስልክና ባንክ የመሳሰሉ መሠረታዊ አገልግሎት መመለስ፣ የሰብአዊ እርዳታ አቅርቦት፣ ትጥቅ መፍታትና ውህደት፣ ስደተኞችና ተፈናቃዮች መመለስ እንዲሁም የሽግግር ፍትህ ስምምነቱ ቁልፍ ክፍሎች ነበሩ። ስምነቱ በሁለት ተስማሚዎች መካከል መተማመን ለመፍጠር ሁለት ወገኖች መፈጸም አለባቸው ተብሎ የሚዘረዝራቸው ኃላፊነቱን ያዘለና የተሸከመ ክፍል ነው። መሠረታዊ አገልግሎት መመለስ፣ የሰብአዊ እርዳታ ማቅረብ፣ ከፊል ተፈናቃዮች መመለስ እንዲሁም ህዝባዊ ወያኔ ሓርነት ትግራይ ህወሓት ከሽብርተኛ መዝገብ መፋቅ የመሳሰሉ እርምጃ ወዳው ተወስደው ነበር። ስምነቱ ቀን በመቁጠር ቀላል መሳሪያዎች ጨምሮ ሕዝባዊ ወያኔ ሓርነት ትግራይ የታጠቃቸውን የጦር መሳሪያ ስምነቱን በመፈረም በሰላሳ ቀን ውስጥ ሙሉ በሙሉ እንደሚያስረክብ በአንቀጽ ስድስት ላይ ሰፍረዋልም፣ ህወሓትም ፈርሟል። ነገር ግን ስምምነቱን ተከትሎ የቀድሞ ተዋጊዎች ትጥቅ ማስፈታትና ወደ ማህበረሰቡ መልሶ ለማዋሃድ የተሰራው ብሔራዊ ታደሰው ኮሚሽን ከትግራይ ክልል 275 ሺህ ገደማ ታጣቂዎች ትጥቅ እንደሚያስፈታ የተነገረ ቢሆን በእቅዱ ልክ ግን መራመድ አልተቻለም። በዚህና በሌሎች ምክንያት ዓለም አቀፋዊ ድጋፍ የተቸረው ስምምነቱ አልተፈጸመም የሚሉ ክሶች መስማት የጀመሩት ስምምነቱ ከተፈረመ በኋላ በወራትና በጥቂት ቀናት ውስጥ ነው። በተለይ የይገባኛል ውዝግብ ያለባቸው የደቡብና ምዕራብ ትግራይ አካባቢዎች፣ እንዲሁም የተፈናቃዮች መመለስ ጉዳይ ጠንካራ ጥያቄ የተነሱባቸው ዋናዎቹ ናቸው። በመቶ ሺህ የሚቆጠሩ ተፈናቃዮች ከሶስት ዓመት በኋላ መጠለያ ጣቢያ ውስጥ ሲሆኑ ተፈናቃዮች የከፋ ሰብአዊ እርዳታ ችግር እንደገጠማቸው በተደጋጋሚም ሰላማዊ ሰልፎች ድምፆችን አሰምተዋል። ከሶስት ዓመት በኋላ ትጥቅ የፈተው ወደ ማህበረሰቡ ያልተዋዱ የክልል ተዋጊዎች ጉዳይም እንዲሁ በዚሁም ጋር የሚያዝ ጉዳይ ነው። ስምነቱ ምን ገጥሞት ነው? የዓለም አቀፋዊ ህግና ፖለቲካ ተንታኝ የሆነ ዶክተር አደም ካሲ የፕሪቶሪያው ስምነት ለመነጋገር አስቻይ ሁኔታ የመፍጠር መሰረታዊ ብቻ አድርገው ይመለከቱታል ትግራይ ክልል መልሶ ወደ ፌዴራል ወደ ቋም ወደ ፖለቲካ ወደ አስተዳደሩ ወደ ኢኮኖሚ መመለስ ከዚያም አልፎ ተርፎ የተለያዩ ነጥቦች ላይ ስምምነት ለማድረግ ለመነጋገር አስቻይ ሁኔታ የመፍጠር እንጂ ስምምነቱን በራሱ የሚፈታው ነገር አልነበረም ይላሉ። ሆኖም ግን ክልሉ ወደ ፌዴራል አልተመለሰም ሲሉ የፌዴራል ውክልናና የህዝባዊ ወያኔ ሀርነት ትግራይ ህወሀት ህጋዊ ሰውነት ማጣት ላብነት በማንሳት ስምምነቱን ላለመፈጸም መሰረታዊ ችግር አድርገው ያውታል። የሰላምና ግጭት ጥናት ተመራማሪ የሆኑት ፕሮፌሰር ሽተል ትሮቫዝ በሁለቱም የፌዴራል መንግስት ምክር ቤቶች ውስጥ የትግራይ ክልል ውክልና ማጣት ስምነቱን ላለመፈጸም ከሚጠቀሳቸው ምክንያቶች ውስጥ አንዱ ነው ብሎ ይናገራሉ። ነገር ግን የፕሪቶሪያው ስምነት ላለመፈጸም በተለይ የይገባኛለው ውዝግብ ካለባቸው አካባቢ የተፈናቀሉ ዜጎች ሶስት ዓመት በኋላ ለመመለስ እንዳንድ ማሳያ ተደርጎ ይቀርባል። ለተፈናቃዮች አለመመለስ የፌዴራል መንግስትና ህወሀት እርስ በርስ የሚካሰሱ ሲሆን ተፈናቃዮች በሁለት ኃይሎች ፍትጊያ ህወሀት እንደመያዣ መሆናቸው በመንግስትና በህወሀት ተቃዋሚዎች በኩል ተደጋጋሚም ይነሳል። መንግስት ተፈናቃዮች ለመመለስ ጽኑ አቋም እንዳለውና ህዝባዊ ወያኔ ሀርነት ትግራይ ህወሀት መሰናክለን እንደሆነበት ደጋግሞ ሲናገር፣ ህወሀት ደግሞ ፌዴራል መንግስት ተፈናቃዮች የመመለስ ፍላጎት የለውም የሚል ክስ ያቀርባል። ሌላው የታጣቂዎች ትጥቅ መፍታት፣ መበተን፣ መዋሃድ ዲዲአር ሙሉ በሙሉ አለመካሄድ ስምምነቱ በእንጥልጥል ላይ መሆኑን የሚያመለክት ነው። ምንም እንኳ ስምምነቱ ጥቂት ወራት ውስጥ ህዋ ትጥቅን እየፈታ ነው ቢባልም የጦር ኃይሎች ኢታማዦር ሹም የሆኑት በባለፈው ሐምሌ 2017 በአንድ ወታደራዊ መርሃ ግብር ላይ ተገኝተው ያሰሙን ንግግር የፍጥጫውን ከፍታ የሚያሳይ ነው። ታንክና መድፍ አስረክቡ፣ አየር መቃወሚያ አስረክቡ። ባለፈው ያስረከባችሁት አለ። ይህ ደግሞ ደብቃችሁ ነው የቆያችሁት። አሁን ብቅ ብቅ እያደረጋችሁ ነው። በፕሪቶሪያው ስምምነት መሰረት አስረክቡ ሲልም ተናግረዋል በአደባባይ ጠቅላይ ሚኒስትር ዐብይ አህመድ ባለፈው ሳምንት በህዝብ ተወካይ ምክር ቤት ቀርበው የትግራይ የምንልከው በጀት ሙሉ በሙሉ የሚውለው ለወታደር ብቻ ነው፣ ይህ ትግራይን እየጎዳ ነው ብለው ተናግረዋል። ከዚህም በሌሎች ምክንያት የስምምነቱ ዋነኛ ቁልፍ ጉዳይ ተግባር ባለመሸጋገራቸው በሁለት ወገን ስጋትና ጥርጣሬ ፈጥሯል። በዚህም ዶክተር አደም ካሴ የፕሪቶሪያ ስምምነት ላለመፈጸም እምነት ማጣ ትልቁ ስፍራ ይሰጣልም ሲሉ ያብራራሉ። ሰላምን ለማምጣት እርምጃ መውሰድ ያስፈልጋል። ሁለቱም ያንን ነገር ለመውሰድ የተዘጋጁ አይመስለኝም። ሁለቱም ጥንካሬያቸው፣ ጉልበታቸው አጎልብተው በንግግር ውስጥ የተሻለ ውጤት ለማግኘት ያሰቡ ይመስላል። ይህ ደግሞ ጥርጣሬ ይበልጥ እያሰፋና ምናልባትም ችግሮች ከመፍታት ይልቅ ያባብሳል ወደ ግጭት እየገፋ ይመስለኛል አሉ። የፕሪቶሪያው ስምምነት አንቀጽ ሰባት በሁለቱም ወገኖች መካከል መተማመን ለመፍጠር መወሰድ ስላለባቸው እርምጃ በዝርዝር ቢያስቀምጥም ጣት ከመቀሳሰር ግን የገታ አይደለም። ከነዚህም አልፎ ወደ ግጭት ዳግም ለመመለስ አዝማሚያና ዝግጅቶች እንዳሉ ተደጋግሞ የተነሳ ሲሆን ባለፉት ሳምንታት ሁለቱም ወገኖች ለሌላ ዙር ጦርነት መሰናዳት አንዳቸው ሌላኛውን እየከሰሰ ነው። ዶክተር አደም ከህወሓት ህጋዊ እውቅና ማጣትና መከፋፈል ድረስ የተፈጠሩ ሁኔታዎች አለመተማመን እየጨመረ ጠቅሰው በንግግር ለመፍታት ሳይሆን በጉልበት ላለመጠቃት ራስ ማዘጋጀት አብዛኛው ቅድሚያ የተሰጠ ይመስላል ይላሉ። እምነት በሌለበት ሁኔታ ህወሓት ትጥቁን እንዲፈታ ማሰብ ከባድ ነው። የድንበር ጉዳይ ስርዓት ሳይበጅለት ፍላጎት ቢኖርም የተፈናቃይ ሰዎች መመለስ ከባድ የሚሆነው መሰረታዊ የሆኑ ነገሮች ላይ መፍትሄ ሳይበጅ እነዚህ ነገሮች መመለስ ከባድ ነው ብለዋል። መጀመሪያ ወደ ጦርነት ያስገባው አለመተማመን አልቀነሰም፣ እንዳውም ጨምሯል። አንጸራዊ መተማመን ካልተፈጠረ ደግሞ ነገሮች ይፈታሉ ብሎ ማሰብ ከባድ ነው ብለዋል። የሰላምና ገ የግጭት ጥናት ተመራማሪ የሆኑት ፕሮፌሰር ሽትል ትሮቮል የፕሪቶሪያው ስምምነት ከመጀመሪያ ቀኑ ጀምሮ የተዳከመ ነው፣ ለአንድ አፍተ ዓመትም ከመፈንቅለ ገደብ ቁልፍ ስምምነቶች ማስፈጸም አልቻለም ብለዋል። አክሎም የፕሪቶሪያው ስምምነት በዋናነት የተጠበቀውን ነገር መቀበል ባለበት ጊዜ አስተዳደሩና ፌዴራል መንግስት መካከል ግጭትና ጦርነት እንዳይኖር ማድረግ መሆኑን በመጥቀስ የፕሪቶሪያው ስምምነት ከሞላ ጎደል ፈርሷል የሚል አመለካከት አላቸው። ለነዚህም ተመራማሪ እንደ አስረጅ የሚያቀርቡት ሁለቱም ወገኖች በጠላትነት እየተያዩ ለዳግም ጦርነት እየተዘጋጁ መሆኑን። በእርግጥ ባለፉት ወራት በህወሓት በኩል ትጥቅ መፍታት እንደማይኖር የተጨማሪ ህም ስልጠና እየተካሄዱ መሆናቸው ወታደራዊ መሪዎች ከመናገራቸው በላይ በተለያዩ መንገዶች እየተገለጸ ነው። መንግስት በኩል የትኛው ወገን ለሚመጣ ስጋት ምላሽ ለመስጠት የመከላከያ ሰራዊቱን ተገቢው ዝግጅት ማድረግ ከጠቅላይ ሚኒስትሩ ጀምሮ ከፍተኛ ወታደራዊ ባለስልጣንም ሲናገር ቆይተዋል። በተጨማሪም ህወሓት በቀድሞው ጦርነት ከኢትዮጵያ መንግስት ጎን ተሰልፈው ከወጋው ኤርትራ መንግስት ጋር ጽምዶን በሚል ጥምረት ከመፍጠር ለጦርነት እየዘጋጀ ነው በማለት መንግስትን ይከሳል። ህዋት በበኩሉ ስምነቱ ሶስተኛ ዓመት አስመልክቶ ባወጣው መግለጫ መንግስት ለሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገው ሲል ከሶ ዓለም አቀፍ ማህበረሰብ አቤቱታውን አቅርቧል። ስምነቱ አለመፈጸም ምን አንድምታ ሊኖረው ይችላል? ትግራይ ክልል አልፎ ተዛምቶ የነበረው ጦርነት በስምነት እንዲቋጭ ዓለም አቀፋዊ ጫና በርትተው ነበር። ሁለቱም ወገኖች በተለያየ ጊዜ በድርድር በጠረጴዛ ዙሪያ ሲቀመጡ ይህ መስማማታቸው ሲያበስሩ ዘንቦላቸዋል ሰነዱ ላይ ስምምነት ለማስፈጸም ለመከታተል በአፍሪካ ህብረት የባለሙያዎች ቡድን የሚታገዝ እና በአፍሪካ ህብረት ሊቀመንበርነት የሚመላው በሁለቱም ወገኖች ከኢጋርጋ ወኪል የያዘ የጋራ ኮሚቴ እንዲቋቋም ይደነግጋል። ኮሚቴው ስምምነቱ አፈጻጸም በይፋ ሐምሌ 22 2016 ዓ.ም በአዲስ አበባ ባካሄደው ስብሰባ መገምገሙን ያሳወቀ ሲሆን ዝርዝር መረጃዎች ከሆነ ግን ከዚህ በኋላ ግን በይፋ ያለው ነገር የለም። ስምምነቱ ሙሉ ለሙሉ ገቢራዊ አለመሆኑን እረፍት የሚነሳ መሆኑ የሚናገሩት የፖለቲካ ተንታኙ ዶክተር አደም ካሴ ከማገገም ይልቅ እንደ ሀገርና እንደ ማህበረሰብ ሀሳባችን አቅማችን ጉልበታችንና ሀብታችንን ለጦርነት ነው የሚሆነው ብለዋል። አንድምታው ሲገልጹ ችግራችን ተነጋግረን ተስማምተን እንፈተዋለን የሚለው የይቻላል ሀሳብ ያፈረሰው ይመስለኛል፣ በማለት ሌሎች ግጭቶች በድርድር እንዳይፈቱ አሉታዊ ተጽዕኖ የሚያሳርፍ ነው ሲሉ ይጠቁማሉ። ስምምነት ውስጥ በአዲስ ይሰራል ለሚለው ዶክተር አደም ካሴ የፖለቲካ ምሁር ሲገልጹት ከዚህ በኋላ የፕሪቶሪያ ስምምነት ይሰራል ብለን አያምኑም። በግጭት ተሳትፎ የነበራቸው አማራ ክልልና ኤርትራ ያካትታ ስምምነት ያስፈልጋል ብለዋል። ሰፋ ላይ ፖለቲካ እምነት ሰፋ ያለ ሰላም ለማምጣት አዲስ ነገር ነው የሚያስፈልገው። አዲስ ነገር ደግሞ ሁለቱን ብቻ ሳይሆን ሌሎች አካላትም የሚያካተት መሆን አለበት ብዬ የማስበው ብለዋል። አሁን ባለበት ሁኔታ የትግራይ ጉዳት ለብቻ መፍታት የማንችልበት ሁኔታ ይደርሳል። አሁን የፕሪቶሪያው ስምምነት ሙሉ ለሙሉ መፈጸም አይቻልም ሲሉ ከስምምነት በኋላ የተፈጠሩ አዲስ ሁኔቶች አስቻ ያለመሆናቸውን ያምናሉ። ፕሮፌሰር ስቱል ትሮቮል በዚህ ሀሳብ ይስማማሉ። የፕሪቶሪያው ስምምነት በአዲስ ስምምነት መተካት አለበት ብለው ያምናሉ። ተኛ ፖለቲካ መንገድ በተለይ በድርድር አዲስ አዲስ ስምምነት መተካት አለበት የሚለው ተመራማሪው ለዚህ ግን ዝቅተኛ ፍላጎት እንዳለ የሚያሳዝን ሁኔታ፣ በኃይል ለውጥ ለማምጣት ፍላጎት ያለ ይመስላል ብለዋል። ሁኔታውን ለማርገብ ከውጭ ያህል እርምጃ መውሰድ የሚቻል አይመስለኝም። ዋነኛ ተቀናቃዮች ዓለም አቀፍ ምክር እንደማይሰሙ በተደጋጋሚ አሳይተዋል። እናም ዓለም አቀፋዊ ጫና እጅ አይሰጡም። ለሰፊ የሰላም ስምምነት በሀገር ውስጥ መፍትሄ መፈለግ አለባቸውም ሲሉም ይመክራሉ።